ሚስት ዝም ብሎ ከላይ ከላይ አይደለም የሚሰግዱት በኢየሩሳሌምም ሆነ በዚህ በገሪዛን ነው፣ ገሪባን ተራራ በሚባለው ላይ አይሁዶች ማነው ሰማሪያ የሰማሪያ ሰዎች የሚሰግዱበት አሉ። እዛ ላይም እዚህም ላይም ዝም ብሎ አንድ ስፔሲፊክ ኤክሳት አድርጉ ወርልድ ዋይድ በሆነ መልኩ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ እሱም አሁን ነው። አብ እንዲያሉትን ሊሰግዱለት ይገባልና ሲል እዛ ጋር እኛ መዳን ካይወድ ነውእና ለምናውቀው እንሰግዳለን ብለዋል። ስለዚህ ኢየሱስም የሚሰግደው የነበረው ስግደት በግንባሩ ተደፍቶ ነበረ። ሲሰግድ የነበረው ማቴዎስ 26 ላይ ስትመለከችው በግንባሩ በፊቱ ተደፍቶ ነው ሲሰግድ የነበረው። ያ ስግደት ግን ከልቡ ነው፣ ከልቡ ይመጣል ነው እያለ ያለው እንጂ አይን ክርስቲያኖች ስግደቱን ያቆሙታል የሚለውን ነገር እንትን የለም። በነገራችን ላይ ብዙ ነገሮች፣ የሚገርሙ ነገሮች አሉ። እራሱ ቅብላ እንደነበራቸው ክርስቲያኖች ታውቃላችሁ? ወደ ምስራቅ ለጸሎት ወደ ሲጸልዩ ወደ ምስራቅ ወደ ኢየሩሳሌም እንደሚሉ ታውቃላችሁ። ስንቶቻችሁ ታውቃላችሁ? ካቶሊክ እና ኦርቶዶክስ ድሮ እንደዛ ነበሩ። አሁን ነው እንደዚህ ተሳቱት ማለት ነው። አሁን ነው እንደዚህ እንደፈለግን ምናምን የሚሉት ነገር ያመጡት። እናይን ይመስላል ክርስቲያኖች መግባት ትችላላችሁ። አይዛችሁ አንባላ ለማዳነን በሀሳቡ ላይ ሀሳባችሁን ማቅረብ ትችላላችሁ። አትፍሩ። ታደርጋላችሁ ታችሁ ናችሁ። እሺ፣ ከገሊላ ቀጤ ሉቃስ ላይ ማለት ነው ሉቃስ ላይ እንትን ሉቃስ ላይ የነበረ ድን ማርያም እርጉዝ በነበረችበት ሰዓት ኤልሳቤት ሰግዳላት ነበረ የሚለው ላይ ማለት ነው። እና ግማሹ ለእሷ ነው የሰገደችው ይላል። ግማሹ ደግሞ በሆዷ ውስጥ ላለው ለክርስቶስ ነው የሚባለው። እና ይህ ነገር እንዴት ይታያል ማለት፣ አሁን በኦርቶዶክስ እና በፕሮቴስታንት ላይ ያለው እነሱ ለክርስቶስ ነው የሰገደችለት ይላሉ ኦርቶዶክሶች ደግሞ ለማርያም ነው ምናምን ይላሉ። እና እዚህ ጋር እንዴት ይታያል ስግደቱ? ተገቢ ነው ወይንስ? ደግሞ ለማንስ ነው ያ ስግደት የነበረው? ተገለ የሚል ነገር የለውም እኮ እራሱ ሉቃስ 1 41 ላይ ኤልሳቤት የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ ነው የሚለው። ደስታ ነው የሚያመለክተው። ዘለለ ታምር ነው ያ ራሱ ፅንሱ ነው የሚለው በሰገደችላት ጊዜ ፅንሱ ዘለለ ነው እነሱ እነሱን ታያቸው እነሱ እንደዚህ ላሉ ምናምን የሚለው ነገር አታምጡ እኔ ጋ ደሊል ነው የሚያስፈልገው አንድ ማስረጃ ነው የሚያስፈልገው በዚህ ዘመን ማለት ነው። እና ማንም ቶራ ወራና አርቲ ቡርቲ ሲያመጣብሽ የለ በቃ ቀረቁ፣ ያ ጊዜ አለፈ። ወይንም ቢሆን እዚህ ቦታ ላይ መጥቶ ሲነግርሽ ማስረጃ ካላመጣ ጥቅስ ካላመጣ አን ማን ነገር ስትባይ ወይም ተናገረ ልትይ ነው እንዴ? አይሆንም ራሱ። ስለዚህ ያለው አማራጭ ምንድን ነው? ማስረጃ ያስፈልጋል። የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ አንድ ላይ ኤልሳቤት የማርያምን ሰላምታ በሰማች ጊዜ ነው የሚለው ፅንሱ በማህፀኗ ውስጥ ዘለለን የሚለው ዘለለ ነው። እኔም ያየሁት እኮ እዛ ላይ እንደዛ ነው የሚሉት። ጽንሱ በትክክለኛ በቃሉ እንትን ነው የሚለው። እነሱ የሚሉትን አታምጡ እኔ ጋ ማለት አባባል አደለም፣ ጥቅስ ነው የሚያስፈልገው። ነው የምልሽ። ለአንቺ የሚጠቅምሽ እሱ ነው፣ ነገር ለማወቅ ነው። ጥቅሱን ካላወቅሽው፣ ሱ ሱ ካላወቅሽ፣ ጥቅሱ ላይ ነው ፎከስ ማድረግ ያለብሽ። እንደዛ የሚል ነገር አለ ካሉሽ፣ ጥቅሴት አለ ነው ማለት ያለብሽ ለወደፊቱ እንጂ እሱም እንደዛ